ኢትዮጵያ ህዝብ አምስት ፐርሰንቱን ካሳተፍን በእርግጠኝነት በአርባ አምስት ቀን ውስጥ ይህን ህዝባዊ ሚተኝነት ውጤታ ማቀረብ ዝግጅት አጠናቀናል አላልኩ። በከፍተኛ ደረጃ ዝግጅት እያደረግን ነው። እኔ ደግሜ ደጋግሜ የተናገረ እንቅልፍ የለም እኔ እንቅልፍ የለኝ ኦልሞስት 24 ሰዓት ነው ሰራው። ሰላም ውድና የተከበራችሁ ቤተሰቦቻችን፣ ምሽቱን የተሰሙ ልዩ ልዩ መረጃዎች አሉ። በቅድሚያም ዋና ዋናዎቹን አስደምጣችሁ የዩኒቨርሲቲ ተማሪዎችን ተቃውሞ ተከትሎ ዩኒቨርሲቲው በተኩስ ሲናጥማሉ ተሰማ። ሆስፒታል የገቡ ተማሪዎች አሉ። አሁንም ግቢው ተከቧል፣ መግባትም መውጣትም አልተቻለም ተብሏል። የፈኒ እንዳለ ለተቃውሞ የወጡት የዩኒቨርሲቲ ተማሪዎችና የፌዴራል ፖሊሱ ድርጊት እያነጋገረ ነው። የፌዴራል ፖሊሱ ሀገሪቷን እያወደመ ያለው አለመማር ነው፣ ሰላማዊ ሰልፍ ስለወጣችሁ ደስ ብሎኛል፣ የመጣ ነው እናንተን ለመጠበቅ ነው ሲል ተረምጧል። በዚህ ወታደር ውስጥ አማርኛ ተናጋሪ የለም እንዳትሉ፣ ጠቅላላ አማርኛ ተናጋሪ እኔም አማርኛ ይችላል፣ አውረኛ ይችላል

ይህ በእንዲህ እንዳለ እንቅልፍ የለንም፣ አብይን በአርባ አምስት ቀን ውስጥ እንጥሏለን ሲሉ ፖለቲከኛ አቶ ልደቱ አያሌው ገለጹ። በእርግጠኝነት በአርባ አምስት ቀን ውስጥ ይህን ህዝባዊ እምቢተኝነት ውጤታማ እናደርግ። እንደተጠበቀው የህዝቡ ብሶት ፈንድቷል፣ እምቢተኝነቱም በራሱ ጊዜ ተነስቷል ያሉት አቶ ልደቱ የእኛ ግን ገና አልተጀመረም ሲሉም አሳስበዋል። የግንቦቱን ምርጫ በግንቦቱ ማኒፌስቶ በሚል አርዕስት በከፍተኛ ጥናት ተዘጋጀ የተባለው ሰነድም እያነጋገረ ነው። ክቡራን ተመልካቾች እስከ ፍሳኔ አብራችሁን ቆዩ። ቪዲዮ ላይክና ሼር ቻናሉንም ሰብስክራይብ በማድረግ ቤተሰብን ሚዲያልን። ወደ ዝርዝሮቹ አለፍን። አራተኛ ቀኑን የያዘው የዩኒቨርሲቲ ተማሪዎች ተቃውሞ ዛሬም ቀጥሏል። ተቃውሞውን ተከትለውም ዛሬ ዩኒቨርሲቲው በተኩስ ሲናት ነበር። ተጎድተው ሆስፒታል የገቡ ተማሪዎችም አሉ ተብሏል። በመላው ኢትዮጵያ የሚገኙ የዩኒቨርሲቲ ተማሪዎች ትምህርት ሚኒስቴር ከቀጣይ ዓመት የትምህርት ዘመን ጀምሮ ተማሪዎች የአንድ ዓመት ብሔራዊ አገልግሎት እንዲሰጡ የሚጠይቅ አዲስ መመሪያን ማውጣቱን ተከትሎ ውሳኔውን በማውገዝ ተማሪዎች ተቃውሞ እያሰሙ ይገኛል። ሆኖም ዛሬ ህዳር 11 2018 ዓ ም በአማራ ክልል በሚገኘው ደባርቅ ዩኒቨርሲቲ ማለዳውን ተማሪዎች ተቃውሞ ለማሰማት መውጣታቸውን ተከትሎ የጽጥታ ኃይሎች ሰልፉን ለመበተን ጥይት ተኩሰዋል። የተጎዱ ተማሪዎችም አሉ ተብሏል። የአይን እማኞች እንዳሉት ዛሬ በደባርቅ ዩኒቨርሲቲ ከጠዋቱ ሁለት ሰዓት ተኩል ጀምሮ የመንግስት አርማ ብጠናና ሚሊሻ ኃይሎች ወደ ግቢው በመግባት የተኩስ ሩምታ ከፍተዋል። ሆኖም በተኩሱ የደረሰውን ጉዳት ለማረጋገጥ አልተቻለም። እስካሁን ግን ሶስት ተማሪዎች ተመተው ሆስፒታል ገብተዋል። ከነዚህም አንዱ ከፍተኛ ጉዳት ደርሶበት ደባርቅ ያሉ የሕክምና ተቋማት አንችልም በ ማለታቸው ለከፍተኛ ህክምና ወደ ጎንደር ሆስፒታል ሪፈር መላኩን ገልጿል። ማንም ወደ ግቢው መውጣትም ሆነ መግባት አልቻለም ሲሉም የዓይን እማኞቹ አክለዋል። ተማሪዎቹ ለተቃውሞ ሲወጡ ድንጋይ መወርወራቸውን ተከትሎም የተኩስ ሩምታው እንደተከፈተ ተነግሯል። የዩኒቨርሲቲው ኃላፊዎች ተማሪዎቹን ለማነጋገር እየሞከሩ ነው። እስካሁን ግን የደረሰውን ጉዳት ለማረጋገጥ አልተቻለም ተብሏል። የትምህርት ሚኒስትርን ውሳኔ ተከትሎ በተለያዩ ሀገሪቱ ዩኒቨርስቲዎች ያሉ ተማሪዎች ላለፉት አራት ቀናት ተቃውሞ እያሰሙ እንደሆነ ይታወቃል። ከእነዚህም በኦሮሚያ ክልል የሚገኙት አምቦ፣ ወለጋ፣ ቡሌ ሆራ፣ ደንቢዶሎ፣ መደውላ፣ ቡና ሰላሌ ዩኒቨርሲቲዎችን ጨምሮ አብዛኛው ዩኒቨርሲቲዎች እንዲሁም የድሬዳዋ ዩኒቨርሲቲ፣ በትግራይ አክሱም ዩኒቨርሲቲ፣ በአማራ ክልል ደብረ ታቦርና ደባርክ ዩኒቨርሲቲዎች ይገኙበታል። እስካሁንም በአብዛኛው የኦሮሚያ ክልል ዩኒቨርሲቲዎች ተማሪዎች በፌዴራል ፖሊስ ጭምር እየተጠበቁ ድምጻቸውን ሲያሰሙ የታዩ ሲሆን፣ በመደውላ ቡና ወለጋ ዩኒቨርሲቲዎች ግን ተማሪዎች ተይዘው መታሰራቸውን መረጃዎች አመላክተዋል። በአምቦ ሀጫሉ ሁንዴሳ ካምፓስም ተማሪዎች መደብደባቸው ተነግሯል። ከትናንት ጀምሮም የፌዴራል ፖሊስ ወደ ዩኒቨርሲቲዎቹ ዘልቆ እንዲገባ ትዕዛዝ ተሰጥቷል ተብሏል። ይህ በእንዲህ እንዳለ የዩኒቨርሲቲ ተማሪዎችን ሰሞንኛ ተቃውሞ ተከትሎም አመፁን ለመበተን ወደ ዩኒቨርሲቲ ግቢ የገባው የፌዴራል ፖሊሱ ያልተጠበቀ ድርጊት እያነጋገረ ነው። ዛሬ ህዳር 11 ቀን 2018 ዓ ም በደንቢ ዶሎ ዩኒቨርሲቲ የተገኘው የፌዴራል ፖሊስ አባል ለተቃውሞ የወጡ ተማሪዎችን ሰብስቦ ሁለት ቃል ብቻ ልናገር ሲል የሚከተለውን ብሏል። የፌዴራል ፖሊሱ አስቀድሞ በኦሮምኛ ቋንቋ መልእክት ያስተላለፈ ሲሆን፣ የኢትዮጵያ ሕዝብ ሽንጉርጉርነን እኛ ልዩነታችን ውበታችን ነው። ለማይሰማ ሁለት ቃል ብቻ ሁለት ቃል ቋንቋ ዙሪያ አስቸጋሪ ኢትዮጵያ ዝንጉርጉርነን እኛ ልዩነታችን ውበታችን ነው አይደል? ስለዚህ ውበታችን ስለሆነ እኛ አሁን ለማይሰማው ኦሮምኛ ነገር ለሚሰማ ለማይሰማው ዝም ማለት ደግሞ ሌላ ነገር ደግሞ ውስጡ ቅሬታ አይሰማሀል ማለት በዚህ ወታደር ውስጥ አማርኛ ተናጋሪ የለም። ተግላላ አማርኛ ተናጋሪ አማርኛ እኔ አማርኛ እችላለሁ። አው በእኛ ይችላል። ስለዚህ አሁን ለወጣችሁት ሰላማዊ ሰልፍ ወይም ደሞ ለወጣችሁት መብት ጥያቄ ደስ ብሎናል። ምክንያቱም ምንድን ነው ምንም አይነት ነገር ስለሌለው ነገር የለውም። ነገር ወይ ደሞ ጥንቆል የተሸረበ የጠመጠመ ነገር የለም። ከዛም ግን ደስ ብሎናል። ለዛ ነው ያስጨበጨበው ቃል። ቀጥሉ ለምታነሱ ጥያቄ ግማሹን መንግስት የሚመልስ ነው። ግማሹን አመራር የሚችሉ ካሁን የሚመልስ የማጁ ሆነ ጻጥቆ ምልከም አጥታ በስነ ስራዎታችሁ እዚህ ብቻ አይደለም። በሀገር ደረጃ ከኛ በላይ ከኛ በላይ ታውቃላችሁ። አንድን ሰው ተማሪ ጋር ላይ ተማሪ ጋር እንዳይጋጭ ንብረት እየተሰበረ ንብረት ያልነካ ተማሪ እንደዚህ ጸጉሬን ያልነካ ተማሪ ወጥቶ ቁጭ ብሎ ሲያናግረን ለምታነሱት ጥያቄ ግማሹን መንግስት ነው የሚመልሰው፣ ግማሹን እዚህ ያለው አመራር የሚችለው ከሆነ እዚህ ይመልሳል፣ ካልሆነም ወደ በላይ አካል ያስተላልፏል። አሁን በቀጥታ በስነ ስርዓት ወታችሁ ተናግራችኋል። እዚህ ብቻ አይደለም፣ ተቃውሞ በሀገር ደረጃም ነው የመጣ ነው። እናንተን ለመጠበቅ ነው። መጠየቅ ያለባችሁን በስነስርዓት ጠይቃችሁ መልስ እንድታገኙ ነው የምንፈልገው። ከዛ ውጭ ግን እናንተ ንብረት ማቃጠል፣ የትምህርት ሰዓትን ማቃጠል የለባችሁም። ሀገራችንን እየወደመ ያለው ያለመማራችን ስለሆነ ብሏል። አንድ አስተማሪ የትምህርት ሰዓት ማቃጠል፣ አንድ ተማሪ የትምህርት ሰዓት ማቃጠል በፍጹም የተከለከለ፣ ሀገራችንን እየወደመ ያለው ያለመማራችን ስለሆነ፣ ስለዚህ ለትምህርታችሁ ብናፈታችሁ ያለችውን ደቂቃ ተነጋግራችሁ፣ ዶክተር የሚመልስ እዚህ ያለው አመራር የሚመልሰው ይመልሳል፣ የማይመልሰው ጥያቄው ተይዞ ወደ ላይ ሪፖርት ይደረጋል፣ በዛ ትሄዳላችሁ ነ ባየ ጊዜ ይህን የተመለከቱ አንዳንዶችም እንዲህ አይነት ፖሊሶችን ያብዛልን እውነትም የሕዝብ ልጅ ረጅም እድሜ ሲሉ አድናቆታቸውንና ምኞታቸውን ሲገልጹ ታይተዋል። ክቡራን ተመልካቾች እርሶስ በዚህ ጉዳይ ላይ ምን ይላሉ? ሀሳብ አስተያየቱን ኮሜንት ሊያጋሩን እያልን ወደ ቀጣዩ መረጃ አለፍን። እንደተጠበቀው የሕዝቡ ብሶት ፈንድቷል፣ እምቢተኝነቱም በራሱ ጊዜ ተነስቷል። የእኛ ገና አልተጀመረም ሲሉ ፖለቲከኛ አቶ ልደቱ አያሌው የገለጹ? የሰላማዊ ትግል አቀንቃኙ አቶ ልደቱ አያሌው ከሰሞኑን በዩኒቨርሲቲዎች የተነሳውን የተማሪዎች ተቃውሞ እና በሀገሪቱ እየታዩ ያሉ ህዝባዊ እምቢተኝነቶችን አስመልክቶ እየታየ ያለው ውጤት በጣም አበረታች ነው ያሉ ሲሆን የበለጠ ተጠናክሮ መቀጠል አለበት ሲሉም ገልጸዋል። አሁን እየታየ ያለው ነገር አልደነቀኝም ያሉት አቶ ልደቱ ኢትዮጵያ ውስጥ ያለው ግፍ አሁን ሞልቶ መፍሰስ ጀምሯል። ለህዝባዊ እምቢተኝነት ከሁሉም ሀገራት የበለጠም ምቹ ነባራዊ ሁኔታ ያለው ኢትዮጵያ ውስጥ ነው። አሁን ሰሞኑን የተጀመረው እንቅስቃሴም እኔ የምጠብቀው የነበረ ነው። ይሄ ማዕበል እንደሚመጣ ጥርጥር አልነበረኝም። ቁም ነገሩ ግን ይህ ማዕበል በስትክክል መመራት አለበት የሚለው ነው። እንዳለፉት የለውጥ ሂደቶች የማያከስረን፣ በአፈጮሌዎች የማይጠለፍ፣ የማይኩላሽ መሆን አለበት። ውጤቱም ከአንድ አምባገነን ወደ ሌላ አምባገነን የሚያሸጋግረን መሆን የለበትም። ወይንም ድንገት እንደ ሱዳን ከቁጥጥራችን የማይወጣት ተቆጣጥረን የምንመራው መሆን አለበት የሚል እምነት አለኝ። ለዛ ነው ሌት ተቀን እየሰራን ያለ ነው ብለዋል። ወጣቶች አሁን በየቦታው እያነሱት ያለው አመፅ ከእኛ እንቅስቃሴ ጋር በቀጥታ የተያያዘ አይደለም፣ ህዝቡ ብሶቱ ገንፍሎ እየወጣን ያሉት አቶ ልደቱ፣ እኛ እንዲጀምረው ማድረጋችን አይቀርም፣ የእኛ ግን ገና አልተጀምረም፣ እየተዘጋጀን ነው ብለዋል። አምባገነን መንግስት ባለበት ሀገር የሚደረግ ህዝባዊ ሰላማዊ እንቅስቃሴ ዋጋ ያስከፍላል ያሉት ፖለቲከኛው ያ መስዋዕትነት የተመጠነ መሆን አለበት፣ በኃላፊነት በጥንቃቄ ሊመራው ይገባል። ለዚህም ከግንቦት ምርጫ ይልቅ የግንቦት ማኒፌስቶ በሚል አርዕስት ህዝባዊ እንቢተኝነቱ የሚመራበት ሰነድ አዘጋጅተናል ብለዋል። አንድ ህዝባዊ እንቢተኝነት ውጤታማ እንዲሆን ከአጠቃላይ ህዝቡ 3.5 ፐርሰንቱ በቂ ነው ያሉት አቶ ልደቱ 5 ፐርሰንቱ ከተሳተፈ ደግሞ ማንም ምድራዊ ኃይል አያስቆመውም። መንግስትም ህዝቡም ይህን ማወቅ አለበት ሲሉ ገልጸዋል። በሰነዱ ላይ የተቀመጡ ነገሮች ከጥናት የመነጩ ናቸው። ላለፉት መቶ ዓመታት በዓለማችን የተካሄዱ ህዝባዊ እምቢተኝነት እንቅስቃሴዎችን በመገምገም ተጠንታዊ የተዘጋጀ ሰነድ ነው። ከሰነዱ ውስጥ አንዱ ወይንም ሁለቱ ካልተሳካ ችግር ይፈጥርብናል። አሟጠን ነው መጠቀም ያለብን። ይህን ካደረግን እመኑኝ እናሳካዋለን ብለዋል። አሁን መሬት ላይ ተስፋ ሰጪ ነገር ያሉት አቶ ልደቱ ከአንድ ዓመት በፊት ሰላማዊ ትግልን ሲቃወሙ የነበሩ የታጠቁ ኃይሎችም አሁን መደገፍ ጀምረዋል። የተሻለ ነገር እየተፈጠረ ነው። ዝግጅታችንን ግን አላጠናቀቅንም። በከፍተኛ ደረጃ የተዘጋጀን ነው። ሊጠናቀቅ የሚችለውም በሁላችን ርብርብ ነው። እንቅልፍ የለንም፣ የግድ ነው ብለዋል። በማኒፌስቶ ላይ በተለይ መስዋዕትነቱን ለመቀነስ ህዝባዊ እንቢተኝነቱ የሚመሩበት የተከፋፈሉት ስድስት ሳምንታት አሉ። ግን መንግስት ገና በሶስተኛው ሳምንቱ ሊንበረከክ ይችላል። ያን ለመጨፍጨፍም እድል አያገኝም። ቀድሞ የተጀመሩትም ይቀጣጠላሉ፣ እየተደራረበ ይመጣል። እንደዚህ ያለ ነው ወደ ሙሉ ህዝባዊ እንቢተኝነት የሚሸጋገረው። ስለዚህ የመጀመሪያው ሳምንት የመንፈስ ዝግጅት ነው፣ ጸሎት በማድረግ ነው። የሃይማኖት አባቶች፣ የሀገር ሽማግሌዎች በከፍተኛ ደረጃ የህዝቡን ስነ ንቦና በማነሳሳት ሊሰሩበት ይገባል። በተመሳሳይ ሁኔታም ጥያቄው የህዝብ እንደሆነ ያ ጥያቄ ካልተመለሰ አገዛዙን ሊበላው እንደሚችል ማሳየት አለብን ስንነሳ ጠቅላይ ሚኒስትር አብይ ከስልጣን ይረዱ ብለን ልንነሳ እንችላለን። ሰነዱ ላይ በዝርዝር ተቀምጧል። ጠቅላይ ሚኒስትሩ የሚሊዮን ህዝብ ደም በእጃቸው አለበት። እንደ ማንኛውም የህዝብ ተወካይ ናቸው። ብልጽግና ፓርቲ የህዝቡ ማዕበል ጠራርጎ እንዳይወስደው በአንድ ቀን እሳቸውን ከስልጣን ማንሳት ይችላል። ፓርላማውም ተሰብስቦ በአንድ ቀን ሊያወርዳቸው ይችላል። ከዛም ብልጽግና ፓርቲ የህዝቡን ጥያቄ ተቀብሎ የችግሩ ብቻ ሳይሆን የመፍትሄ አካል መሆንም ይችላል። ይህንን ማሳየት አለብን። ይህን ካልተቀበለና ካላደረገ ግን ማዕበሉ እነሱም ላይ ይመጣል ብለዋል። ይህ መንግስት አምባገነን ጨካኝ ለህዝቡ ንቀት ያለው መንግስት ነው የምንለውን በቀላሉ ይቀበላል የሚል የዋህነት የለንም። ስለዚህ ወዲያውኑ ህዝባዊ እምቢተኝነቱ ሲጀመር ወደ ሀይል እርምጃ ሊገባ ይችላል። በእኛ በኩል ግን እድሉን መስጠት ማሳየት አለብን። በመንግስት በኩል ህገ ወጥ የሀይል እርምጃ መውሰድ እስካልተጀመረ ድረስ የምናካሄደው እንቅስቃሴ ሰላማዊ ይሆናል። ነገር ግን አሁን ባለው ነባራዊ ሁኔታ የዚህ መንግስት ባህሪ በዛ ይቀጥላል ብለን ለመደምደም የሚያስችለን አይደለም። ወደ ሀይል እርምጃ መሄዱ የማይቀር ነው። ወደዛ እርምጃ የሚሄድ ከሆነ ግን ህብረተሰቡ ለሚወስዱ አጽፈ እርምጃ ተጠያቂው ማንም አይደለም፣ አገዛዙ ነው። ይሄ የዋዛ ነገር አይደለም ተናግረናል ብለዋል። አንድ ወር የዝግጅት ጊዜ ነው። ህዝቡ በስነ ልቦና እንዲዘጋጅና ምን ማድረግ እንዳለበት እናሳውቃለን። ከዛ ቀጥሎ በጸሎት በተማጽኖ ጥያቄ እናቅርባለን። ለዓለም ሰላማዊነታችንን ህጋዊነታችንን እናሳውቃለን። ወደ ሰላማዊ ህዝባዊ እምቢተኝነት የምንገባው ወደን ሳይሆን ተገደን እንደሆነ ማሳየት አለብን። አገዛዙ ባይል ካልገዛችሁ እያለን ከጦርነት ወደ ጦርነት እያሸጋገረን ህልናችንን ጥያቄ ውስጥ ስላስገባው በሰላማዊ መንገድ የምንታገለው ወደን ሳይሆን ተገደን እንደሆነ የዓለም ህዝብም የኢትዮጵያ ህዝብም እንዲያዩ ማድረግ አለብን። እነዚህ አካሄዶች አቅም የሚሰጡና መስዋዕትነቱን የሚቀንሱ ናቸው። በመንግስት መዋቅር ውስጥ ያለው የጸጥታ ኃይልም በቀጥታ ይሁን በተዘዋዋሪ ከህዝቡ ትግል ጎን ካልቆመ ዋጋ ይከፍላል ሲሉም የግንቦቱን ምርጫ በግንቦቱ ማኒፌስቶ ለመተካት ቀን ከሌት እየሰሩ እንደሆነ ገልጸዋል። ህዝቡ በልቶ ሰርቶ ማድር አለበት። ለዚህም አስቀድሞ መካሄድ ያለበት ቅድመ ዝግጅት በሰነዱ ላይ በዝርዝር ተቀምጧል። ሰላማዊ ትግሉ እንዳሰብነው እንዳይሄድ አስቀድሞ ሊፈጠሩ የሚችሉ እንቅፋቶችን ለመፍታትም የመፍትሄ አማራጭ ሀሳቦች በዝርዝር አዘጋጅተን አስቀምጠናል። ማኒፌስቶ አስቀድሞ ለመንግስትም ለህዝቡም የሚቀርብ ነው። ነገር ግን በሚስጥር የምንይዛቸው ጉዳዮች ሊኖሩ ይችላሉ። እንደ አስፈላጊነቱም ወደ መድረክ የምናወጣቸው ጉዳዮች ሊኖሩ ይችላሉ። ለዚያም የፖለቲካ ኃይሎች መዘጋጀት አለባቸው። ምንም ነገር መንግስት ቢያደርግ ካላሸነፈ በስተቀር የማይቆም ትግል መሆን አለበት። ለዛ በበቃ መልኩ ነው እየተዘጋጀነለ ነው ብለዋል። ይህንን ህዝባዊ ቢተኝነቱን አሁን እኛ ባሰብነው መልኩ ካስነሳ ነው በዓለም በከፍተኛ ዝግጅት በከፍተኛ ጥንቃቄ የሚካሄድ ህዝባዊ ቢተኝነት ይሆናል። ውጤቱንም መልካም ያደርገዋል ሲሉ አክሏል። ማኒፌስቶ ላይ ግንቦት ያልኩት ያለ ምክንያት አይደለም፣ ያሉት ፖለቲከኛው አሁን የስርዓቱ ፕሮፓጋንዳ የግንቦት ምርጫ ነው። ህዝቡ ይህን በጥንቃቄ ማየት አለበት። ኢትዮጵያ በምንም ታምር በምርጫ የሚፈታ ችግር የላትም። የግንቦቱ ጭንቅ ምርጫም ችግሩን ያባብሷል፣ መፍረሳችንን አይቀር ያደርጓል እንጂ ምንም ይፈታልን ችግር የለም። ይህ የግንቦቱ ማኒፌስቶ ግን ችግራችንን እንድንፈታ የሚያደርግ ነው። ስለዚህ መንግስትና ጫፋሪዎቹ ትኩረታቸው የግንቦቱ ምርጫ ላይ ሲሆን፣ ሌሎቹ ተቃዋሚዎቹና የእነሱ ደጋፊ የሆነው ህዝብ ትኩረታችን መሆን ያለበት የግንቦቱ ማኒፌስቶ ላይ ነው። ነገር ግን ግንቦት ላይ ነው ወይ ይህንን መጠበቅ ያለብን የሚለውን ነገር የሚወስነው ዝግጅታችን ነው። ግንቦት ላይም ሊሆን ይችላል፣ ከግንቦት በኋላም ሊሆን ይችላል፣ ከግንቦት በፊትም ሊሆን ይችላል ብለዋል። መሬት ላይ ያለው አሁን ነባራዊ ሁኔታ ከበቂ በላይ ተዘጋጅቷል፣ እያየነው ነው። ዋናው አሁን እነዛን አስራ አንድ ቅድመ ሁኔታዎች የማሟላት ስራ ላይ የፖለቲካ ኃይሉ፣ ሚዲያው፣ ሲቪክ ማህበራት መስራት አለበት። ይህንን እስከሰራን ድረስ ወራትን መጠበቅ የለብንም፣ በአጭር ጊዜም ሊጀመር ይችላል ብለዋል። አቶ ልደቱ ጠቅላይ ሚኒስትር አብይ ከህዝባዊ እምቢተኝነቱ በኋላ ወደ ሽግግር መንግስቱን ለማምጣት ፍቃደኛ ባይሆኑስ ምንድን ነው የሚፈጠረው? በሚል ለቀረበላቸው ጥያቄም በጠቅላይ ሚኒስትሩ ተስፋ ከቆረት ዓመታት አልፎኛል። ለመጀመሪያ ጊዜ በአደባባይ ወጥቼም ጠቅላይ ሚኒስትር አብይ ለኢትዮጵያ ቁጥር አንድ የብሔራዊ ደህንነት አደጋ ስጋት ናቸው ብዬ ከፈረሽ ቆይቻለሁ። አሁን እንደዚህ ካልኩት ሰው መጠብቀው ተስፋ ሊኖር አይችልም። ጽሁፌ ላይ መትረፍ መዳን የምንችለው በህዝባዊ እምቢተኝነት ነው። ሁሉን አቀፍ የሽግግር መንግስት በማቋቋም ነው። ጦርነት ቆሞ ወደ ሰላማዊ መንገድ መሄድ የምንችለው ሁሉን አቀፍ የሆነ ሂደት ውስጥ ስንገባ ነው። ለዚህ ጥያቄ ግን መልስ ለማግኘት ሁለት ነገሮች ያስፈልጋሉ። ወይ የጠቅላይ ሚኒስትሩ ፈቃደኝነት፣ ወይ ደግሞ በህዝባዊ እምቢተኝነት ተገደው ከስልጣን መውረድ አለባቸው። እነዚህ ሁለት አማራጮች ከፊታችን አሉ። ላለፉት ሰባት ዓመታት እንዳየ ነው ግን ጠቅላይ ሚኒስትር አብይ አህመድ በህይወት እስካሉ ድረስ ይህንን ጥያቄ ይቀበሉታል ተብሎ አይጠበቅም። ስለዚህ ወደዱም ጠሉም በህዝባዊ እምቢተኝነት ነው ተገደው ይህንን ጥያቄ ጥያቄ እንዲቀበሉ መደረግ ያለበት። እሳቸው ላይ ተስፋ የለኝም። ነገር ግን እሳቸው ላይ ማዕከል አደረገ የትግል እንቅስቃሴ መደረግ አለበት። ምክንያቱም የፓርቲውንም የመንግስትንም ሁሉንም መዋቅር ተቆጣጥረው ጠልፈው ወስደዋል። በሀገርና በህዝብ ሉና ላይ በየቀኑ እየወሰኑ ያሉት እሳቸው ናቸው። ኢትዮጵያ ስለሆነ ነው እንጂ ይሄ ሰውዬ እጃቸው ላይ የሚለን ህዝብ ደም እያለ ዛሬ ቤተ መንግስት ሳይሆን እስር ቤት ነበር መሆኑ የነበረባቸው። ወይ በፓርቲ ውሳኔ ወይ በመንግስት ውሳኔ በጸረ ሙስና ክስ ጭምር ዛሬ ፍርድ ቤት መቆም ነበረባቸው። ግን ልቦና ቢሰጣቸው ራሳቸውንም የሚመሩትንም ፓርቲ ሀገርና ህዝብንም የማዳን እድል በእጃቸው አለ። ግን በምንም ታምር ይህን ያደርጉታል ብዬ አላስብም። እስከ መጨረሻው ድረስ በኃይል በጉልበት ህዝቡን አንበርክኬ ይገዛለው ዘላለማዊ ንጉስ ነኝ ብለው የወሰኑ ሰው ናቸው። ስለዚህ መጀመሪያ የመፍትሄውን አቅጣጫ ለጠቅላይ ሚኒስትሩ ማሳየት፣ እሳቸው ካልተቀበሉት ለብልጽግና ፓርቲ ማሳየት። ፓርቲ ውድሩን ካልተጠቀመ ግን እንደ ማንኛውም አምባገነን መንግስት ተጠራርገው ይወገዳል፣ በህግም ይጠየቃል። ከእኛ የሚጠበቀው ነገር በኃላፊነት ስሜት ከሰራንና ካደረግን በህዝብ ውስጥ የሞራል የበላይነት ጉልበት ይሰጠናል። በአለም አቀፉ ማህበረሰብም በኃላፊነት የምንሰራ ሀገሪቱን ወደ በጎ ነገር የምናሸጋግር መሆኑን መተማመን መፍጠር ያስችለናል ብለዋል። ለዚህ ነው ይሄ ትግል የሚካሄድ ከሆነ አስቀድመው ማሟላት ያለባቸው ነገሮች በከፍተኛ ፍጥነት ሌት ተቀን ሰርተን ማሟላት ያለብን። ድርጅቶችን ተሰባስበው ይህንን ትግል መምራትና በቁጥጥራቸው ማድረግ አለባቸው። ለዚህም ሁለት ነገር ያስፈልጋል። እነሱም አንደኛ የጋራ አጀንዳ እና የድርጅት ስብስብ መዋቅር መፍጠር ነው። እሱን ነው አሁን በተፋጠነ ሁኔታ እያደረገን ያለ ነው። ሁለተኛው ግን መንግስትን ከስልጣን ማውረድ ብቻ ግብ አይደለም። ከድል በኋላ አስተማማኝና ዘላቂ የሆነ ስርዓት እንደመፈጥር የሽግግር ሰነድ አዘጋጅተን በዛ ላይ ተወያይተን መተማመን አለብን። በቅርቡም ባለፈው በኢንተርኔት እንዳደረግነው አይነት ትዕይንተ ህዝብ በላቀና በሰፋ ሁኔታ እንጠራለን። በሱ ማግስት በዋሽንግተንና በለንደን ከተማም እስካሁን ካደረግናቸው የተለየ የብሔር፣ የሃይማኖት፣ የፖለቲካ ልዩነትን የተሻገረ ኢትዮጵያውያን ያን የነበረውን እግረ ሙቅ ክፍፍል ሰብረው በአንድ ላይ ለአንድ አጀንዳ ወጥተው እንቅስቃሴ የሚያደርጉበት ሰላማዊ ሰልፍ መሬት ላይ ለመጥራት እየተዘጋጀን ነው። እነዚህም የህዝቡን ተነሳሽነት በከፍተኛ ደረጃ ይጨምሩታል። ለዛም እንቅልፋተን እየሰራ ነው ብሏል። ክቡራን ተመልካቾች የአቶ ልደቱ አያሌው እንቅስቃሴ እንዴት አዩት? ሀሳብ አስተያየቱን ኮሜንት ሊያገሩን፣ እያለን ልዩ መረጃችንን በዚሁ አበቃን። በሌሎች መረጃዎች ዳግም እስከምንመለስ በያለንበት አለም ዳርቻ ቸር ያሰማን።